ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንቆያችው ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት አልጋዎችን፣ አይነታቸውንም፣ ዋጋቸውንም የት ማግኘት እንደምችሉ በዛሬ ፕሮግራማችን በስፋት የምናሳያችው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። መልካቶቻችን እንግዲህ አሁን የምንገኘው ሁለት አካባቢ መክሪት ህንፃ አንደኛ ፎቅ ላይ በሚገኘው ኤስ ኤንድ ፈርኒቸር ውስጥ የተለያዩ አይነት አልጋዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ያብራችን ቆዩ። ሰላም፣ እንዴት ነ? ሰላም። እግዚአብሔር መስከን እስትንታወቅ እሺ፣ ይባላለው ሴልስ። አሁን ሁለት አካባቢ መልካም እኛም እንግዲህ ዛሬ እዚህ መጣን። የተለያዩ አልጋዎች የተመልካቾቻችን አይነታቸውንም ዋጋቸውንም የት እንደሚያገኙ ለማስቃኘት ነው። እና በዋነኝነት እናንተ በጣም በርካታ የሚባሉ የፈርኒቸር እቃዎች ይታኝኛል። እና ምን ምን ነገሮች አሉ? ያው በብዛት ሶፋ፣ አልጋና ቁምሳጥኖችን ይዛለን እና በትዕዛዝ ደግሞ ቲቪ ስታንዶችን ማን እንሰራለን፣ ንጭስሮችን ማን እናቀርባለን ማለት ነው። እናንተ ናችሁ እነዚህን አብዛኞቹ የምትሰሯቸው ወይስ ደግሞ ከውጭ ኢምፖርት የሚደረጉ ናቸው ይሆናል ብዙ ያሉት እንዳለ ያሉት በሀገር ውስጥ በኛው ወርክሾፕ ነው የሚሰሩት። ሳለሚ አካባቢ ወርክሾፕ አለን። በዛው በራሳችን ሀገር ውስጥ ነው የሚሰሩ ስራ ነው ለሚታዩ በጣም ያማምራሉ። እቃዎቹን ከበፊት ጀምሪ ከዚህ በፊትም ቀደም ብለን መተን ነበረ እና አይተነዋል በደንብና እቃዎቹ ላይ ምን ያክል ዋስትና የስንት አመት ዋስትና ያለው? ዋስትናችሁስ ምን ምን ነገሮች ያሟሉ ናቸው? ዋስትና የሁለት አመት ዋስትና ለእያንዳንዱ የሚሸጠው እቃ ለምንሰራው ቃስታለን ይህ የተለያየ ቴክኒካል ችግር ሊሆን ይችላል። አሁን ለምሳሌ ሶፎች ጋር ሲሆን እግር የመበላሸት ሊሆን ይችላል ደግሞ የጨርቁ መቀደድ ሊሆን ይችላል። በዛ ሰዓት የተፈጠረ ነገር ሲሆን ሁለት ዓመት ጋራንት ውስጥ ደህና እንትን እናስተካክላለን ማለት ነው። ስለዚህ በሁለት ዓመት ውስጥ እንዳልከኝ እግሩ ቢሻፈፍ፣ እንዲሁም ደግሞ ጨርቆቹ ቢቀደዱ የመቀየር እድል አላቸው። ሁሉም ነገር ያካተተ ጋራንት ይሰጣል። አልጋዎች ላይ ሲሆን አልጋዎችም ላይ ብዙ እንትን አይጋጥምም። ምን ሊሆን ይችላል? ከጨርቅ ቤት ከገባ በኋላ ጨርቁ ይሆን ነገር ከመሆን ባሻገር ሌላ ምንም ሊሆነ ምናልባት ላይደሮች ምናምን መሳቢዎቹ ማለት ነው። በላሱ እሱን መት ማስተካከል እንችላለን። መልካም እንግዲህ የተወሰኑ አልጋዎች አሉ፣ እነሱም ደግሞ እንመልከታቸው አይነታቸውን ከሌሎቹ በምን ለየት እንደሚያደርጋቸው ዋጋቸውንም ደግሞ እንመልከት። ከዚህኛውን ጀምርና ና ስ ይህ ምን አይነት አልጋ ነው የሚለውን ነገር እናንሳ። ይህ በሌዘር የተሰራ ሜትር ከሰማንያ አልጋ ነው እና ያው ከአልጋነቱ በተጨማሪ ኤልዲ ላይቶች እና ቻርጀር ፖርታል ዘጋሽተህበታል ያው ሰው እዚያው ባለበት ቦታ ቻርጅ አድርጎ ላይቱን ማን ላይ ተደርጎ እንዲመጣ ተደርጎ አሁን ላይ በጣም ተለምዶ አይደለም። እንደዚህ ላይት ያላቸው ያው እያመጡ ነው። የመኝታ ቤት ላይቶች ቀለል ላይቶች ላይ እንት ተባለ ይሰራል፣ በጣም ያሳምረዋል። ደሞ አልጋውም አው ከቤቱ አቀማመጥ ጋር ሌላ ላይት ባይገባበት፣ እንደውም ይሄ ብቻ ለመኝታ ቤት በቂ ነው የሚሆነው። በቂ ነው፣ ስፔሻሊ ማታ ሲሆን ደሞ እቺ ብቻ ብትሆን አው በሁለቱም ሳይድም ስለሚሆን ያው አሪፍ ነው፣ አሪፍ ነገር ነው። እና በተጨማሪ እንደ ዕቃ ማስቀመጫ የሜታል ነገር ያላት ዕቃ ማስቀመጫ ካልቆ ጋር እንደ ፓኬጅ አዎ፣ የፈለጉትን ነገር ውስጥ ሰፊም ስለሆነ ማስቀመጥ ይችላል ይችላሉ። መሳቢያ ምናምን ነገሮች እንትን ከማለት ወጣ ተደርጎ በራሱ ዲዛይን የተሰራ ደግሞ በጣም የሚያምረው እንጂ ከዚህ ጋር እንዲለ ሲታይ የሚዛረም ስለሆነ ውበት ይኖረዋል። ሁለት ደግሞ እንትኖች አሉት፣ ኮሜዲኖች አሉት፣ ኮሜዲኖች አሉት፣ ደ መሳቢያ ያላቸው ሁለት ኮሜዲኖች አሉት። በተጨማሪ ችቡድና ብረት ነው። ከታች የሚኖሩት የሜትር ከሰማንያ ሳይዝ ያላቸው ማለት ብዙ ጊዜ ምንድነው የአንድን አልጋ ጥንካሬ አንዱ ከአንዱ ሊለየው የሚችል ይመስለኛል ችብዱ እንዲሁም ደግሞ ብረቱ ነው እና እሱስ ምን ያክል ጥንካሬውን የጠበቀ ወይም ደግሞ ኳሊቲን የጠበቀ ነው። አዎ እያንዳንዱ ብረቶች የራሱ እግር ያለው ፊክስ መደረግ የሚችል እግር ያለው ብረት ነው ያለው። እና ደግሞ ኮንቨርሳቶቹ እንደምታያቸው የለበሱ ሆነው ተከፋፋይ ናቸው ማለትም ለማንሳትም ለማስቀመጥ የሚንሽ ተደርገ ማለት ነው። ተከፋፍሎ በአንድ ቁጭ የሚል ሳይሆን ፓርቲሽን ተሰርቶላቸው የሚቀመጡ በድንብ ጥንካሬ ያላቸው ማለት ነው። ጥንካሬ ያላቸው ያው ጋራንት የሚሰጠው በጥንካሬው ስለምትሆን ይሄን እንግዲህ እንደነገር ሌዘር የሆነ ነው ብለኛል። እና ምናልባት ደግሞ ተመልካቶቻችን ዲዛይኑን ወደውት ሙሉ ነገሩን ወደውት ምናልባት በጨርቅ ከፈለጉ ወይም ደግሞ በሌላ ከሌዘር ውጭ በኢሚቴሽን ለምሳሌ ይፈልጉ ዋጋው ምናልባት ቀነስ ካለ ሊፈልጉ መሰራት ይችላል ይችላል ከሌዘር ባሻገር በጨርቆችም በዚህ ዲዛይን ሰርተን ከዚህ በፊት አቅርበን ነበር ያው አሪፍ ናቸው እነሱም ገበያ ላይ ይወጣሉ በአሁኑ ሰዓት በሌዘርም በሌዘር አለ ለማለት ያክል ነው በሌዘር ሰርተን ያስቀመጡ ይሄ ፒዮር ሌዘር ነው ፒዮር ሌዘር ነው አንደኛ የሚባለው ሌዘር ነው የሚጠቀመው አሁን የዚህ አልጋ ስንት ሜትር ነው ሜትሩ ወደዚህ ወደ ጎን ያለው ሜትር ሁለት ከምናምን ነገር ግን የሚይዘው ሳይዝ ሜትር ከሰማኒያ ሜትር ከሰማኒያ ማለት ነው። ስለዚህ አሁን ይሄኛው ሜትር ከሰማኒያ ምን ያክል ሊሆን ይችላል? ዋጋውን በሜትር ከሰማኒያ ከነ ላይቱ አንድ ላይ ስልሳ አምስት ሺህ ብር ነው። ሁሉንም ያሟላ ጠቅላላ ማለት ነው። ሁሉንም ያሟላ ከነ ዴሊቨሪ ማለት ነው። ዴሊቨሪ ነጻ ነው። ዴሊቨሪም ያው ጋራንቲም አንድ ላይ መልካም። ሌላም ደግሞ እዚህ ከፊት ለፊቴም ቆንጆ የሆነ አልጋ አለና እሱን ደግሞ እንመልከት። ያው ይህ እንደምታዩ ከቅድሙ ዲዛይን ጋር ተቀራራቢ የሆነ ዲዛይን ነው። ያው የኤልኢዲ ላይቶች እና ቻርጀር ፖርትን አልጠቀምም። ጎልደን ፕሌቶችን እዚህ ጋር ተጠቅመናል። ጨርቅ በጎልደን ፕሌት የተሰራው እና ሁለት ስላይደር ያላቸው መሳቢያ አለው። የራሱን መሳቢያ ያለው ነው። ሳይዙ ሜትር ከሀምሳ ነው። ሜትር ከሀምሳ ነው። አብዚ ቅድም ዘጋ የጠየቁ ጥያቄ እንግዲህ እዚህ ጋር ምላሽ አግኝቷል ብዬ አስባለሁ። ዘጋ ያኛውን ምናልባት ሌዘሩን በጨርቅ ከፈለጉ ብዬ ነበረና ያው በጨርቅ እዚህ ጋር በጣም በሚያምር ሁኔታ ከፈለጉም ሌላም አይነት ከለር ወስደው ኦርደር ማድረግ ይችላል። ይሄኛው የምትጠቀሙት ለሁሉም አይነት አልጋ አንድ አይነት የሆነ ቡድን እና ብረት ነው፣ ሴም ማቴሪያል ነው የምንጠቀመው። ያው ወርክሾፓችን ክፍት የሆነው ሰው መቶ ቼክ ማድረግ እንዲችል ነው። የጨርቆቹ ላይ ሴት ከለር አማራጭ በደንብ ሰፊ ያለ ይኖራለሁ ገበያ ላይ ያሉትን ጨርቆች ሴቭ በማድረግ ያው ያሉትን አማራጭ በመጠቀም ይሰራለታል ማለት ነው። ያው ሁሉም ሰው የሁሉም ሰው የጨርቅ ምርጫ የተለያየ ነው ብዬ ስላሰብኩ ነው የጠየቅኩት፣ እና አማራጭ በዛም ሰፊ ካለ በጣም መልካም ነው። ያው ገበያ ላይ ያለ ጨርቅ ካለ ሰው ከወደደው በእሱ ራሱ ወርደር ማድረግ ይችላል። እዚህ ላይ ሁን ለምሳሌ ምናልባት እዛ ጋር ኤል ኢ ዲ ላይቶቹ እንዲሁም ደግሞ ሶኬት መግባት እንዲገባላቸው ሊፈልጉ ይገባል፣ አይደለም? እንደ አማራጭ ያሳየ ነው ያው መሰራት እንደሚችል ለማሳየት ነው፣ መሰራት እንደሚሰራ ነው። ስለዚህ በደንብ መጠቀም ይችላል ማለት ነው። መልካም ይሄኛው አልጋ ሜትር ከሃምሳ ነው ብለኸኛል። ምን ያክል ነው ዋጋው? ያው ሜትር ከሃምሳ ነው። ከሁለት ኮሜዲኖ ጋር አርባ አምስት አርባ አምስት ሺህ ነው። መልካም። ግን እኔ አሁን ለምሳሌ ኮሜዲ ነው ምናልባት ካልፈለጉት ወይ ደግሞ የራሳቸው ምናልባት ሊኖራቸው ይችላል፣ እና ካልፈለጉት አልጋውን ብቻ መውሰድ ይችላል ይችላሉ ያው ኦርደር ማድረግ የሚችሉት የኮሜዲን ዋጋ ይነሳላቸው እና ኦርደር ማድረግ ይችላሉ ሌላ አይነትም ዲዛይኖች ስላሉ ሜትር ከምሳ የዲዛይኑ ዲዛይኑ ራሱ ካልተመቻቸው ሌላ አይነት አማጣጭ ዲዛይኖች ብዙ ስላለ እነሱ መርጠው ማሰራት ይችላሉ አሁን ላይ ደግሞ ብዙ ሰዎች በጣም የተለያዩ ፎቶዎች ላይ ያዩአቸውን ነገሮች ምናምን እንዲሰራላቸው ይፈልጋሉ እና የራሳቸውን ዲዛይን ይዘው ቢመጡ በደንብ መሰራት ይችላል አዎ የራሳቸውን ዲዛይን ይዘው ይመጡና በማውራት የሚመጣና የማይመጣ ዲዛይን ሊኖር ይችላል። እንደሚመጣ ከታወቀ ያው እኛ እንሰሯለን ማለት ነው። ስለዚህ ችግር የለ ማሳየት ሚችሉ። መልካም። አሁን ላይ እንግዲህ ብዙ ተመልካቾች ብዙ ፎቶዎችን እያዩ የራሳቸውን ዲዛይን ምናልባት ይዘው ቢመጡ በዛ መሰራት ይችላል በደንብ የፈለጉት ዲዛይን ያዩትን ዲዛይን መርጠው እኛ ጋር ቢመጡ በፈለጉት ሜትር በሜትር ከሰማንያም በሜትር ከሀምሳም አድርገን ጭርቀነት ወይም ደግሞ ሌጀር ከለ እና አዲሽናል ደግሞ እንደ እግር መዘርጊያ ኮሜዲ ነው። መቀነስ ከፈለጉ ምናም እንደ ነገሮች የኤልዲ ላይቶችን ቻርጅ ፖርትን ላይ አልጋቸው ላይ መጨምረን ከፈለጉ አንድ ላይ የተደርጎ መሰራት ይችላል። በኢሜዲኤፍ መስራት ይችላል። በእንጨት አድርገን መስራት ይችላለን። በሶፋም ዲዛይን እንዳሳዩሽ አሁን እንዳሉ አይነት አልጎችንም አዘዝ ይችላሉ። ዲዛይናቸው በዛ አይነት መንገድ ሆነው በአልጋ ሲሆን ደግሞ የፈለጠ ያምራል እና ማዘዝ ይችላሉ ማለት ነው። የተሻለ ነገር ብሎ ያሰበውን ሰው ከኛ ጋር አንድ ይመጡ ኦርደር አድርጎ መስራት ይችላል ማለት ነው። እንግዲህ ዛሬ ትኩረት ያደረግንበት አልጋዎች ላይ ይሁን እንጂ በጣም በርካታ ሶፋዎች፣ ቁምሳጥኖች፣ በርካታ ነገሮች እንግዲህ ሲመጡ ማግኘት ይችላሉና፣ ምናልባት እናንተን ማግኘት ከፈለጉ አድራሻዎችን አሁን ያለንበትን አድራሻ እንዲሁም ደግሞ ሌላም ብራንች ካላችሁ ሶሻል ሚዲያዎች የምትጠቀሙ ከሆነ አዳዲስ ነገሮች ሲመጡ ስራ እንዲመለከቱ መንሽን አድርግልኝ በየተለያዩ የሶሻል ሚዲያዎች ላይ የራሳችን ስቴንድ የሚል ፔጅ አለን። እዛ ላይ ገብተው የሰራ ነውን ስራ ቼክ ማድረግ ይችላሉ። ከዛም ባሻገር በአካል ሾሩም ያለው መክሌት ህንፃ አንደኛ ፎቅ መጥተው ማየት ይችላሉ። ሀያ ሁለት አካባቢ መክሌት ህንፃ አንደኛ ፎቅ። አዎ እዛ መጥተው ማየት ይችላሉ። ከዛም ባሻገር የሚሰራውን ስራ ደግሞ መከታተል ከፈለጉ መሳለሚያ ወርክሾፓችን አለ። ኤኒታይም ሄደው ያለውን ማቴሪያል ቴስት አድርገው እንትን ማለት ከዚያም በኋላ ራሱ አሰራሩ እንዴት ነው ያለበትን ሁኔታ መከታተል ይችላሉ ማለት ነው። ክፍት ያደረግነውም ለዛ ነው። እንትንስ አሁን ለምሳሌ አንድ ሰው ትዕዛዝ ካዘዘ በኋላ እስከምን ያክል ጊዜ ሊያስጠብቅ ይችላል? ያው ከአምስት ከሰባት ቀን እንደ ስራው ታይቶ፣ ከአምስት ከሰባት ቀን ያዘዘው ትዕዛዝ ይደርስበታል ማለት ነው። እንግዲህ እዚህ መጥተው የተለያዩ አይነት እቃዎች መግዛት ቢፈልጉ እንዲሁም ደግሞ ያዘዙትንም ትዕዛዝ ቢሆን እዛው ሾሩም ድረስ ወርክሾፓችሁ ድረስ መጥተው እንዲከታተሉ እኛም መልእክታችን ነው። እዚህ መጥተው እንዲገዙ መልክታችን ነው ማለት ነው። በጣም አድርጌ አመሰግናለሁ። በዚህ በርካታ ተመልካች ባለው በዩቱብ ቻናላችን ላይ መሰን አገልግሎት ማስታወቅ ከፈለገው እንዲሁም ደግሞ በሚሰራቸው ቪዲዮ ላይ ድጅታቸው ማስታወቅ ከፈለጋቸው የተለያዩ ነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከስር ባለው ቁጥር መደወል ብቻ ነው። እኛ ሁላ ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ላምበረት ከማዕድን ሚኒስቴር ከፍ ብሎ በሚገኘው አብዲ ፈርኒቸር ውስጥ ነው። የተለያዩ አይነት አልጋዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነሽ? አለን። ሰላም ትንሽ እግዚአብሔር ይመስገን። እስቲ እንታወቅ፣ እንዲሁም ደግሞ ድርጅታችንን ማስታወቅ። ይለ ሰላም ነኝ፣ ሀያት ይባላላ። አሁን ያለነው አብዲ ፈርኒቸር ላይ ነው። ዛሬ ደግሞ አንዳንድ አልጋዎችን ነው የምናስጎበኛቸው። መልካም። እኛም እንግዲህ ዛሬ እዚህ የመጣ የተለያዩ አልጋዎችን የት ማግኘት እንደሚችሉ፣ ተመልካቾቻችን ምን ነገሮችም እንዳሉ ለመመልከት ነው እና በዋነኝነት እናንተ ጋር ጠቅላላ አድርገሽ ምን ምን አይነት የፈርኒቸር እቃዎች ይገኛሉ? እኛ ጋር አሁን ሙሉ የቤት እቃዎች አሉ አልጋ፣ ሶፋ፣ ቁም ሳጥን፣ ቲቪ ስታንድ፣ ሴንተር ቴብል፣ ሁሉንም እኛ ጋ ማግኘት ይችላሉ። ስለዚህ ሁሉ ማየት የፈርኒቸር እቃዎች አሉ። የሱቅም ዲስፕሌዎች እንሰራለን። አድራሻችን ደግሞ ላምበረት ላምበረት መናኸሪያ ማዕድን ሚኒስቴር ማብራቱን ተሻግሮ እንገኛለን። እቃዎቹ ላይስ ምን ያክል ዋስትና አላቸው? ዋስትናቸውስ ምን ምን ነገሮች ያካተቱ ናቸው? ያለ እቃችን በጥራት አንደራደርም፣ ስንሰራ ዋጋችን ፌር ነው እና በጣም ከስተመር ላይ እስከዛሬ ዛሬ ጥሩ ምላሽ ነው ያለን። እቃዎቻችን በጣም አሪፍ ናቸው። እናንተ ናችሁ ምሰሯቸው ወይስ ደግሞ ከውጭም እንደዚህ ኢምፖርት የሚደረጉ እቃዎች አሉ? እኛ ጋር አሁን ላይ ያሉት እንዳለ እኛ የምንሰራቸው እቃዎች ናቸው። ኢምፖርት አናስደረግ። ስለዚህ እናንተ የምንሰራቸው እቃዎች ናቸው በሙሉ ያሉት ማለት? ሁሉም እኛ የምንሰራቸው እቃዎች ናቸው። ዲዛይን ለምሳሌ አሁን ላይ ብዙ ሰቦች የተለያዩ ፎቶዎች ላይ ያዩቸውን ዲዛይኖች ይዘው ይመጡና ስሩልን ቢሏችሁ በዛ መሰረት የምንሰራቸው ሲሆን፣ አዎ ይሰራሉ። ሁሉም አይነት ዲዛይኖችን እንሰራለን። ለየት ያሉ ከስተማ አይነት ነገሮችን እናቀርባል። ስለዚህ ከስተመር በሚፈልገው መንገድ ይደርሳል ማለት? አዎ ለሁሉም ተደራሽ እናደርጋል። በምን ያክል ጊዜ ውስጥ አንድ ትዕዛዝ ታዞ በምን ያክል ጊዜ ውስጥ ሲደርስ ይችላል? ያው እኛ ጋር ሬንጁ በብዛት ቀለል ያሉ እቃዎች ከሆኑ ከሰባት እስከ አስር ቀን፣ ትንሽ እጃዝ የሚያደርጉ ነገር ሲሆኑ ደግሞ እስከ አስራ አምስት ቀን ባለው እጃቸው ላይ ይገባል። መልካም እንግዲህ እዚህ ጋር በጣም የሚያማምሩ ቆንጆ አልጋዎች አሉና ና ደስ ካለ ስንጀምር እና አይነቱን ከሌላው በምን ለየት ያደርገዋል የሚለውን ነገር እናውራበት። እሺ፣ እሺ ከዚህ እንጀምር። ይሄኛው አሁን ሜትር ከአምሳ አልጋ ነው። ከነዚህ አንጻር ካየሹ ይሄኛው የተሰራው ስፖንጅ ራሱ ቴክነሱ ስፖንጅ ጎን እና ጎኑ ራሱ ባለ 16 ስፖንጅ ቲካስ ተደራቢ ተደርጎ የተሰራ ነው። የራሱ የሆነ ብረት እና ቺፑድ አለው። በጣም ጠንካራ ነው። የሚያምር እቃ ነው። ቤት ውስጥ ደግሞ ሲቀመጥ፣ አዎ ተለቅላለ። መኝታ ቤት ተለቅላለ። ለመኝታ ቤት ሜትር ከሃምሳ ነው። በጣም እንደዚህ ያልተጋነነ ከለር ሆኖ የሚስብ አይነት ነገር ለሚፈልግ ሰው ነው። ከለርም ደግሞ ምናልባት ጨርቅ መቀየር ቢፈልጉ ይሄን ወደውት በሚፈልጉት ከለር ይሰራል። እነሱ በምርጫቸው ከሆነ ቤታቸው፣ መኝታ ቤታቸው ማሽ በሚያደርግላቸው እቃዎች ጋር እንሰራላቸዋለን። ሜትር ከሃምሳ ነው ብለሽኛል፣ በጨርቅ የተሰራ ነው። ምን ያክል ነው አልጋ? ሜትር ከሃምሳ ብር ነው። ያስታውቃል ከሌላው አንጻር ደግሞ ደስ የምታየው ፈዘዝ ባለ ከለር ሆኖ እራስሽን ቤትሽ መኝታ ቤት የሚያስብልሽ አይነት ነው። በፈለጉት ዲዛይን እና ከለር እንሰራላችኋለን። ለከስተመሮቻችን በጣም ደስ ይላል። ሌሎች ደግሞ እዛ ጋር አሁን ይሄኛው እንደዛ ተመሳሳይ ሜትር ካምሳ ሆኖ የጨርቅ አልጋ ነው። ይሄኛው ደግሞ ከዚህኛው ቲክነሱ ቀጠን ይላል ግን ያምራል በጣም ለነሱ ነው። ይሄኛው ደግሞ ዋጋቸው ሀያ አምስት ሺ ብር ነው። ይሄኛው በሌላ ዲዛይንና በሌላ ከለር አለ ሜትር ከ50 ናቸው እነዚህ። አዎ አሁን ለምሳሌ ሁለቱ ይመሳሰላል ግን የጨርቅና የዲዛይን ለውጥ ነው። እንደውም ከዛኛው ጋር ሲመሳሰላል ካየሽው እና ግን ያው የቴክነስ ለውጥ ስላለው ነው። አሁን በእነዚህ ሆኖ ደግሞ ሜትር ከ20 ሲሆን ይቀንሳል። ሀያ ሺ ብር ነው የሚሆነው። መልካም እና እንተጋ ግን ያለው አልጋዎች ለምሳሌ አንዳንድ ጊዜ ያው ጨርቅ በጨርቅ እንደዚህ አው ማለት አሚሴሽናል ዘሮችም እንሰራለን ከስተማይ ሲሆኑ በብዛት ግን እኛ አምርተን የምናቀርባቸው ሱቃችን ላይ የእንጨት የምድር አልጋዎችን ላሚኔትድ አልጋዎችም እንሰራለን። እና እነዚህ ነው የጨርቅ አልጋዎች ተፈላጊነት ስላላቸው እነዛ ናቸው። እነዚያው ከስንት ጊዜ አንድ የሚመጡ ሲሆኑ ግን ከስተማይዝም እንሰራለን። እንደ ከስተማይ ርዳዳቸው ፍላጎት። ያልጋግን ጥንካሬ የሚለከው በምንድን ነው? ለምሳሌ ህብረትናቸው ብረትና ችቡዱ ነው። አሁን እኛ ጋር ብረትና ችቡዱ ባለ አንድ ነጥብ አምስት የሚባለው ነው። ችቡዱን ባለ 18 ሚሊ ነው። ኳሊቲ አንደኛ ደረጃ የሚባለውን ችቡዱ ነው የምንጠቀመው። ያው እነዚህ ፍሬም ለታይታ ናቸው። ዋናው የሚተኛበት አይደል እሱ ላይ ነው ፎከስ የምናረጉ ፍሬም ስለሆኑ መሀል ላይ ያለው ማቴሪያል ነው ዋናው ነገር። እና ብረትና ችቡታችንም አስተማማኝ ነው ማለት ነው ብዙ ሰዎችም ከኝ ከእናንተ ይሄኛው ዋጋው እንደነሳው ከምን አንድ አይነት ናቸው። እነሱ ስንታል 25 ሺ 25 ሺ ማለት ነው። እልካ ሌላም ደግሞ እዛ ጋር ተደረደሩ የተለያዩ ፍሬሞች አሉ። እሱ ደግሞ እንመልከታቸው። ይሄኛው ደግሞ እንደምታየው ሌላኛው የኤምዲኤፍ አልጋችን ነው። ቀለል ያለ ሲምፕል ነገር፣ እንደዛ የማይፈልግ ሰው ደግሞ አለ። ሲምፕል ነገር ለሚፈልግ ሰው ሙሉ ኤምዲኤፍ ነው። ሙሉ ለሙሉ ኤምዲኤፍና ቅብ ነው። የሮተሩን እሱ በሚፈልጉት ዲዛይን እንሰራላቸዋለን። ይሄ እንደማሳያ ነው። ዲዛይን ነው፣ ማሳያ ነው። አሁን በነዚህ ሲሆን ደግሞ ሜትር ሜትር ከ50 ደግሞ በ16 ሺህ ብር እንሰራላችሁ አለ ማለት ነው። ብዙ ጊዜ አሁን የሚቀቡት ቀለሞች ቶሎ ብሎ የመፋፋቅ፣ የመቦርቦር አይነት ነገር ያመጣል ብዙ ሰዎች ያሉ እና የእናንተንስ ምን ያክል ኳሊቲ ነው? ኳሊቲ የምንጠቀመው የመኪና ቀለም ነው እና በጣም አስተማማኝ አይለቅም፣ አይለቅም ማለት ነው አይለቁም። እርማትም እንሰጣለን፣ ችግር የሆነ ነገር ካለ መታደስ የሚችል ነው። በቀላሉ መሰራት ይችላል ማለት ነው። መልካም ይሄ በሜትር ካያ ነው እንዴ? አዎ በተለያየ ክላስ እሰራላችኋለን በሚፈልጉት ክላስ። ሌሎችን ደግሞ እንመልከት። ምን መልከት ዘቃ እኛውም ደግሞ ቀላል ያለች ናት። እኛም ሌላኛው ሲምፕል ዲዛይናችን ናት። አሉ ብዙ አይነት ዲዛይኖች አሉ፣ ለከስተመሮቻችን ለሚመጡ ይሄኛው ሜትር ካምሳይ ምደይስ፣ ሙሉ ለሙሉ ይምደይስ አልጋችንና ይሄኛው ዋጋ 16000 ብር። ብዙ ጊዜ እንደዚህ ኖርማል ሚዴ ፋልጎች ሲሆኑ አብዛኛው የራስጌ ዲዛይን ቢለያይም ተጨማሪ እንትን ካልሆነ ዋጋቸው ተመሳሳይ ነው። አሁን እነዚህም ምጠቀማቸው የተለያዩአይነት እነዛም ላይ ተመሳሳይ ነው። ዋናው የሚሰራበት ይሄ ፍሬሙ ነው እንጂ ዋናው ኳሊቲ ያለው የሚተኛበት ብረት እና ስለሆነ ፎክስ የምናደርገው እሱ ላይ። ስለዚህ አይጮህም፣ ምን አይልም፣ አይረግም

እና እችኛ በ18 ያገኛል ማለት ከለርም ቢሆን እንዲሁም ደግሞ ነዛንም ጨርቅ መቀየር ቢፈልጉም አማራጮች ሰፊ ስለሆኑ እዚህ መተው ቢያገኛቸው ሰፋ ያለም አማራጭ ማግኘት ይችላሉ ማለት ነው። አዎ፣ ይምጡ። አድራሻችን ላምበረት ማንድ ሚኒስቴር ማብራቱን ተሻግሮ ነው። በተለያየ አይነት የከለር አማራጭና የዲዛይን አማራጭ ሁሉንም አልጎች ያገኛሉ። አሁን እዚህ ጋር ያሉት ሳምፕሎቹ ናቸው እንጂ ሌሎችንም ለአምኔት አልጋዎችም ትልቅ አልጋዎችንም እንሰራለን። ሁሉም አይነት ሙሉ የፈርኒቸር እቃዎች አሉን። እኔ ማ ውስጥ ገብቼ በደንብ ተመልክቼው ነበር። በርካታ የሚባሉ ለቤት ውስጥ አስፈላጊ የሚባሉ የፈርኒቸር እቃዎች ይገኛሉ። እኛ በእርግጥ ዛሬ ፎከስ ያደረግንበት አልጋዎች ላይ ይሁን እንጂ በርካታም ነገሮች ስለሚኖሩ ተመልካቾቻችን እናንተን፣ እዚህ ላንበረት አድራሻሽን ነግርሽኛል። ሶሻል የምትጠቀመው ሶሻል ሚዲያዎች ካሉ ምናልባት አዳዲስ ነገሮች ሲሰሩ እንዲያገኟቸሁ በምን ላገኛቸሁ ይችላል? ቲክቶክ ላይ አብዲ ፈርኒቸር ብለው ሰርች ቢያደረጉ ያገኙናል። አብዲ ኤንድ መክቱ ፈርኒቸርስ ላይ ስልክ ቁጥራችን 0951 04 91 53 እና እንደ ተጨማሪ ደግሞ 0910 85 85 85 ከአዲስ አበባ ላይ ያገኛል መልካም እኛም እንግዲህ ደውሎ ሰፋ ያለ መረጃ መጠየቅ ከፈለገው እንዲሁም ደግሞ መተው ማግኘት ከፈለጉ በዚህ ልክ ስልክ ቁጥር እንዲደውሉ ከታች ስልክ ቁጥሮች እናስቀምጣለን መተው ከእናንተ እንዲገዙ በርካታም የፈርኒቸር እቃዎች ስላሉ እንዲገዙ እኛ መልእክታችን ነው አመሰግናለን እናመሰግናለን